አሉ ወይስ የሉም? የሚለውን ነገር የተለያዩ ሎጂካል የሆኑ አመክንያዊ አመለካከቶች አሉ። እነዛን ላንስ። አንደኛው ምልከታ ምንድን ነው? እነዚህን ካልፍጡራንን አይተናቸው አናውቅም ማለት የሉም ማለት አይደለም። ይሄ በጣም ሊሰመርበት ይገባል። አንድ ነገር አላየኸውም ወይም አላየሽውም ማለት የለም ለማለት አትችልም። እኛ ከምናየው በላይ ብዙ እውነታ ስላለ እኛ በመራቅ ማናየው አለ፣ በመርቀቅም የማናየው ነገር አለ እንኳን በመራቅና በመርቀቅ ቅርብ ያለውን ነገር እንኳን ማየት ሊያቅተን ይችላል። ለምሳሌ አይንና ቅንድብ አጠገብ ላጠገብ ናቸው። አይን ግን ቅንድብን አታያትም ይባላል። ይህን ሰምታችሁ ከሆነ አላቅም። በአይን ቅንድብን ማየት አይቻልም፣ መስታወት ነገር ከፊት ካልመጣ በስተቀር ወይም አይን ሌላውን ያህል ግን በአይን አይን አይታይ፣ በዚህ አይኔ ይሄኛውን አይኔ በዚህ አይኔ ይሄኛውን አይኔ ወይም ይሄኛው አይኔ ከዚህ አይኔ ጋር ሊተያዩ አይችሉም፣ ወይም የሚታዩበት ነገር መስታወት ካላመጣው በስተቀር ስለዚህ ይሄ ይሄንን አላየም ይሄ ይሄንን አላየም ይሄ ይሄንን አላየም ይሄ ይሄንን አላየም። ይሄ ጀርባን አላየም ማለት ጀርባ የለም ማለት አይደለም። ስለዚህ አንድን ነገር አላየ ነው ማለት የለም ማለት አይደለም የሚል ነው። በጣም አመክንዮ የሚገለጸው። ሌላው ደግሞ በቂ መረጃ ላይኖረን ይችላል። በየጊዜው ነው አዳዲስ ነገሮች ሁሉ የሚገኙ። ምርምር ሲሰፋ ጥናትና ምርምር ሲሰራ ሰፊ ነገር ውስጥ ሲገባ ነው። ለምሳሌ አንድ ዋሻ ውስጥ የተቀመጠ ቅርስ በራሱ ጊዜ እንትን ላይሆን ይችላል። መቆፈር ያስፈልጋል፣ ቅርሱን ማውጣት ያስፈልጋል። መጀመሪያ ምርመራ በማድረግ ያስፈልጋል። ከዛ ዋሻውን መቆፈር ያስፈልግ፣ ቅርሱን ማውጣት እንደሚያስፈልገው ሁሉ መረጃው ካለን ነው ምንቆፍረው። አንዳንድ ጊዜ የመረጃ ውሱንነት ራሱ ይሄን ነገር እንድናውቅ በመልአት አላደረገንም የሚል ነው ብዙዎቹ አስተያየት ሌላው ደግሞ የሚታዩት ሁሉ ደግሞ ዩኤፍኦ ላይ ሆኑ ይችላሉ። አንዳንድ ጊዜ በጣም የምንሳሳተው አንድ ነገር አለ። ብዙዎቻችን በሰማይ ላይ የሚበሩት ሁሉ እነዚህ ነገሮች አይደሉም። ለምሳሌ ወደ ሰማይ ለምርምር የሚላኩ ባሉኖች አሉ። እንደዛ ደግሞ እያበሩ ይሄዳሉ። ይህን የተመለከተ አንድ ሰው ዩኤፍኦ አየው ሊል ይችላል። ግን ስህተት ነው ይሄ በጣም ሌላው የዓለም አቀፍ የህዋ ስቴሽን የህዋ ጣቢያ ደግሞ ይሄዳል በሰማይ ላይ እና ይንቀሳቀሳል። ጣቢያ ያለ ስፔስ ላይ አንድ ትልቅ ጣቢያ ያለ አስትሮናውቶች፣ ጠፈርተኞች አሉበት። እና ያ ሲንቀሳቀስ ስናይ የዛ እውቀት ከሌለን ሌላ ነገር ሊመስለን ይችላል። ይህም በጣም ሌላ ነው። ሌሎች ደግሞ አሁን ደግሞ ድሮኖችም መጥተዋል። የድሮን ቴክኖሎጂ ደግሞ አሁን የመጣበት ጊዜ ላይ ደርሰናል። እና አንዳንዴ ድሮኖችን አይተን ስፔስ ስቴሽንን አይተን ባሉኖችን ተመልክተን እንደዚህ የኤሊያን ክራፍት ወይም የዩኤፍኦ የማይታወቁ በራሪ አካላት ዲስክ ሊመስለን ይችላል። ይሄ ግን በጣም ስህተት ነው። ስለዚህ እውቀቱ በጣም መጨመር አለበት እና ምርምሩንም ተቀባይነት ያሰጠዋል። ለምሳሌ እዚህ ላችሁ እንደሆነ ህዳር አንድ 2012 ባለፈው ዓመት ማለት ነው ኖቬምበር 11219 አካባቢ ይመስለኛል ስፔስ ኤክስ ወደ መህዋሪያ ያመጠቃቸው ስልሳ ሳተላይቶች ነበሩ እና በሰማይ ላይ ስልሳ ሳተላይቶች መብራት እያበሩ በህብረት ሰልፍ ሰርተው ሲጓዙ ብዙዎች ተደናግጠው ነበረ። ብዙዎችም ፌስቡክ ላይ ፌስቡክ አስቸጋሪ ነው ብዙ መረጃዎችን ይለቁ ነበርና መረጃዎቹ በጣም ያስቁ ነበረ። ያልሆነ መረጃዎች ነበረ ይላኩ የነበሩት እና ከሆነ ነገር ጋር አገናኝተዋል። ይሄ በጣም ስህተት ነው። እንግዲህ ስፔስ ኤክስ ያመጠቃቸው ስልሳ ሳ ሳተላይቶች ነበሩ በሰማይ ላይ አብረተው ሲጓዙ የነበሩት እነዚህ ስልሳ ሳተላይቶች የት እንደሚጓዙ ሰዓቱ ጭምር ይታወቃል። በዛ ሰዓት ደግሞ የእኛን ክልል አቋርጠው ሄደዋል እና ይህን የተመለከቱ ሰዎች በጣም ግራ ተጋብተው ነበረ። በሌላውም ዓለም ያሉ እውቀቱ የሌላቸው ግራ ተጋብተው ነበረ። ስለዚህ የምናየው ነገር ሁሉ በአድ ፍጡራን መንኮራኩር ነው ማለትም ደግሞ አይቻልም። ይሄም ሊታወቅ ይገባል። ይሄ ነው እንግዲህ ሳይንሱ ጥናት አሁን የደረሰበት። ስለዚህ ይህን ሁሉ ነገር ከመመርመር ጋር መሆን ይገባዋል የሚል ነው። ሌላው ባህሪያቸው ምን ይመስላል? የሚል ነው እንግዲህ። አሁን የሳይንሱን ጥናት ነው ማቀርብላችሁ እናንተ መመርመር ማስፋት የእናንተ ድርሻ ነው እና እነዚህ በራሪ አካላቱ በጣም በፈጣን ሁኔታ ነው እየበረሩ የሚታዩ። ስለዚህ አሁን እዚህ ዓለም ላይ ያለው ቴክኖሎጂ፣ ያሉት ፈጣን ጀቶች ሊደርሱባቸው አልተቻለም ነው የሚለው እና ሌላው በጣም ትንሽ አሳሳቢ የሆነው እነዚህን ፍጡራን ለማጥናት ተነስተው የነበሩ ብዙ ሰዎች መሞታቸው እነሱን ሊይዙ ተከትሏቸው የነበሩ ፓይለቶች ደግሞ ሲመለሱ መመረዛቸው፣ ይሄ ነገር ትንሽ አሳሳቢ አድርጎታል ጥናቱን። ለምሳሌ የሆነ አደንዛዥ የሆነ ጨረሮች ይለቃሉ ይባላል። ይሄ ሁሉ ነገር እስካሁን በቂ ማብራሪያ በቂ መልስ ሳይሰጥበት ፍን እንዳለ ያለ መረጃ ነው። ምናልባት እንግዲህ ሰኔ ላይ አሁን እንግዲህ ግንቦት ላይ ነን። ሰኔ ላይ ግን ይሄ ሁሉ ነገር ይወጣል ተብሎ ይጠበቃል እና ለምርምር የተላኩ ሰው ሰራሽ መንኮራኩሮችም በተለያየ ጊዜ ፎቶ አንስተዋል። እነዚህ ነገሮችም በጣም ይገርማል። ሌላው በጣም ደግሞ አስገራሚ ነገር እነዚህ ሰዎች ሰዎችን አንዳንዴ ጠልፈው ይወስዳሉ፣ የሚልም ደግሞ እራሱን የቻለ ደሞ አለ። ለምሳሌ ከቤት እንስሳ መካከል ላሞችን ምንም ደም ሳይፈሳቸው የተለያዩ የሰውነት አካላቸውን ቆርጠው መውሰዳቸው ደግሞ እንግዳ ክስተት አድርገታል። ይሄ በተለያየ ጊዜ የተለያየ ቦታ ላይ የተዘገበ ዘገባ ነው እና ምንድን ነው ነገሩ ነው እስካሁን የዓለም ተመራማሪዎችን እንቆቅልሽ ውስጥ የከተታቸው ሌላው ቁመናቸው እና መልካቸው ምን ይመስላል ነው። ብዙ ጊዜ ፊልሞችን አይተናል፣ እንደ ማርስ አታክ ምናምን እኔ ብዙዎችን አይቻቸዋለሁ፣ እንደ አቬንጀርስ፣ ስታር ዎር ብዙ አይነት ፊልሞች አይተናል። እና ቁመናቸው መልካቸው አብዛኛውን ጊዜ አጭር ሆኖ ነው የሚሳሉት፣ እና ግራጫ መልክ ስዕሉ ላይ እንደምታየው ትልልቅ አይኖች ያሏቸው እና ወንዳወንድ የሆኑ ማለት የወንድ አይነት ባህሪ የሚታይባቸው ናቸው አብዛኛዎቹ ተብሎ ይታሰባል። እንግዲህ የሚታሰበውንና በፊልም ውስጥ የምታዩትን ነው የምነግራችሁ። እና ስለዚህ እነሱ የደረሱበት ሳይንስ ወይም ጥበብ በጣም የረቀቀ ስለሆነ የሰው ልጅ የደረሰበት ሳይንስ እነሱን ዲስክራይብ ለማድረግ ወይም ለመግለጽ ስኖቲ ነፍ በቂ አይደለም የሚል ነው ራሱ ችለው። ሌላው በጣም እነዚህ ፍጡራን ደግሞ ምን የሚባል አንድ ጥናት አለ አንድሮጂኖስ የሚባል ከፊል ወንድና ከፊል የሴትነት ተፈጥሮ እንዳላቸው በጊዜና በቦታ ደግሞ ራሳቸውን የመለዋወጡ ምትን እንዳላቸው ጭምር፣ አንዳንድ በዚህ ጥናት ላይ በዚህ ዘርፍ ላይ ያሉ አጥኞችና ተመራማሪዎች የሚያቀርቡት ነገር ነው። ይህም ራሱ አንድ አስገራሚ ነገር አድርጎታል። ሌላው በጣም የሚገርማችው እያንዳንዳቸው የሚለዩት እንደ ሰው ልጆች በስም አይደለም። ለምሳሌ ስም እገሌ እንባላለን። ያ አቤት ሮዳስ አቤት እንደት እንዴት ነህ? ደህና ነኝ። በተናጠል ባላቸው ዙተራዊ በስም ሳይሆን በተናጠል ባላቸው ዙተራዊ ፍሪኩዌንሲ መጠን ነው ነው የሚባለው። እና ፍሪኩዌንሲ በጣም ትንሽ ረቀቅ ያለ ነገር ነው። ብዙ ጊዜ ደጋግሜ አንስቼዋለሁ በዩቲውብ ቻናሌ ወደኋላ ሄዳችሁ መልከት ትበሉ እና ፍሪኩዌንሲ ሰዎችም አላቸው ነገር ግን አይጠቀሙበትም ይላል ሳይንስ። እና ሰው ልጅ ከፍተኛ ሀይል አለው ነው የሚለው እና እነዚህ ደግሞ በጣም ረቀቅ የሚያደርጋቸው ነገር እነዚህ በአድ ፍጡራኑ የጋራ የሆነ ንቃተ ሕሊና አላቸው። ለምሳሌ በአንድ ቦታ የሆነ ነገር ቢከሰት ተመሳሳይ መልእክት እንትን ነው እና ርቀቱ ሳይገድባቸው ማወቅ ይችላሉ ይላሉ፣ እንግዲህ ዩፎሎጂስቶች፣ በዚህ ዘርፍ ያሉ አጥኞች። እንግዲህ ጥናትና ምርምርን ኦፕን ማይንድ እናያለን። ከዛ ውጭ ያለውን ደግሞ ተፈጥሮ ሲገልጽልን የምናውቀው ነገር አለ። ሌላው ቅድም እንደጠቀስኩላችሁ ቁመታቸው በጣም አጭራጭር ናቸው። ከሶስት እስከ አምስት ጫማ ቁመት ያላቸው ናቸው ይላልና በጣም ይገርማል። ቆዳቸው ቀለሙ ደግሞ አብዛኛውን ጊዜ ሙቪ ላይ እንደምታዩት ከግራጫ ጀምሮ ቢጫ ቅልቅል፣ ቡኒ አይነት ይለያል። ከሰው ተለቅ ያለ ጭንቅላት እንዳላቸው ነው እዛ ላይ ሙቪዎቹ ላይ የምናየው። ፀጉራቸው ደግሞ አነስ ያለ ጥቁር ሆኖ በተለይ የብርሃን ርግብግቢት ወይም ቫይብሬሽን በአንድ አቅጣጫ የማድረግ ወይም ፖላራይዝ የማድረግ ብቃት እና ከሰዎች አንጻር ተለቅ ያለ አይን አላቸው ነው የሚሉት በዚህ ውስጥ ጥናት ያደረጉ ሰዎች። ይሄ ደግሞ ትንሽ አስፈሪ ነገር ይመስላል። ሌላው በጣም የሚገርመኝ ካነበብኩት መካከል ከሰዎች ያነሱ አፍና ጥርሶች አሏቸው። በተለይ ይህን ነገር በዝርዝር አንድሮሜዳ አንድ ላይ ጽፈነዋል። ቀዳዳቸው ትንንሽ የሆኑ አፍንጫ እና ጆሮዎች፣ ጥፍርና አውራ ጣት የሌላቸው አራት የእጅ ጣቶች አሏቸው የሚልም ራሱን የቻለ አንድ ገራሚ ነገር ሰዎቹ አጥኞቹ ጽፈዋል እና የሚተኙት ጥቂት ሰዓት ሲሆን ብዙን ጊዜ አይተኙም፣ ነው እድሜያቸው ደግሞ እስከ ሰባት መቶ ዓመት ይደርሳል ጭምር ብለው ጽፈዋል። እንግዲህ ቲታን ላይ ያሉ፣ ዜታ ሬቲኩሊ ላይ ያሉ፣ ኢሮፓ የጁፒተር ጨረቃ ላይ ያሉ፣ ማርስ ላይ የሚኖሩ የሚል ህሳቤ ነው ያሉት እና እና 700 ዓመት ረጅም ዓመት ይኖራሉ ብለው ነው አጥኞች ምጽፉት። እንግዲህ ይሄ የእኔ ነገር አይደለም። ልብ አድርጋችሁ ተመልከቱ። ሳቤ ሳይሆን አሁን ያለው ጥናት የሚያቀርበውን ፋክት ነው መነግራችሁ። መልጣችሁ ከፈለጋችሁ ውሰዱ፣ ካልፈለጋችሁ መተው ትችላላችሁ። ይሄ ነገር የራሱ የሆነ ሰፊ ነገር አለው። ሌላው ቀጭን እግር ያላቸው ናቸው ብዙ አይራመዱ፣ ግን ስበትን በሚያጠፋ ጸረ ስበት ቴክኖሎጂ መንሳፈፍ ይችላሉ የሚል ነው እና ብዙዎቹ ደግሞ በፕላኔቶች፣ ጥቂቶቹ ደግሞ በከዋክብት መካከል ይጓዛሉ ይላሉ። እንግዲህ በኤሊያን ዙሪያ ጥናት የሚያጠኑ አጥኞች። ወደ ሀገራችን ስነ ጽሑፍ ስመጣ ደግሞ መሬራ ሳማን በላይ ሰረገላ ታቦር እዮሮ ወይም ዣንሸዋ በሚለው መጽሐፋቸው ላይ እነዚህ ፍጡራንን እስከ አንድ ሺህ ዓመት ይኖራሉ ብለው ስለመልካቸው፣ ስለአኗኗሯቸው፣ ስለባህሪያቸው የተናገሩት ነገር አይ ቲንክ ሳይንሱ ከሚለው ጋራ ተመሳሳይ ሆነው አግኝቼዋለሁ። ይህም በጣም በጣም ያስደነቀኝ ያስደነቀኝ እውነት ነው። እንግዲህ ይህን ይመስላል። ክብሯን ተመልካቾቻችን ስለ ዩኤፍኦ ባህሪያት ቁመት ምናምን እያነሳን ነው የምንገኘው። ለምን ይመጣሉ የሚለውም ብዙዎቻችሁ ትጠይቃላችሁ። ለምንድን ነው የሚመጡት ወደ ምድር የሚለውን ነገር በጣም አስገራሚ ነገር አለ አለ። ለምንድን ነው ወደ ምድር የሚመጡት የሚለው እናያለን። ስለ መልካቸውና ስለ ቁመታቸው ደግሞ ከኢትዮጵያ ዶኪመንትም የምናየው ነገር አለ በተለይ ዜና ምስጢር ላይ ገራሚ ገራሚ ነገሮችን አካፍላቸዋለሁ። በግዕዝ ያለ ዶኪመንት ነው። ዜና እስክንድር ላይም አለ ሌሎችም ጥንታዊት ዶኪመንቶች አሉ። እነዛን በዝርዝር ወደፊት በሚቀጥለው ክፍል ላይ ልነግራችሁ እችላለሁ ብዬ አስባለሁ እና አሁን ወደ መሬት ለምንድን ነው የሚመጡት? እሺ፣ ቢመጡስ በምን ቋንቋ ነው የምናወራቸው? ወዳጆች ናቸው ወይስ ጠላቶች? ቢጣሉን ምን እርምጃ እንወስዳለን? ይሄ በጣም ገራሚ የሆነ ጥያቄ ነው። ይሄን አስባችሁ ታውቃላችሁ? ቢሆን ብለን እናስብ። አይሆንም ምንትለሽ ይሆናለን በሰብሽ የሚል አባባል አለ። እና ለምንድን ነው የሚመጡት የሚለውን ነገር ብዙ መላምት አለ። አንደኛው መላምት በቅኝ ግዛት ለመግዛት የሚል እሳቤ አለ። እንግዲህ በቅኝ ግዛት ለመግዛት በቅኝ ግዛት ለመግዛት ብለው የሚያስቡና በዚህ ላይ ጽሑፍ የሚያቀርቡ አሉ። ሌሎቹ ደግሞ ኖ ከሰው ልጆች ጋር ደግሞ ጥሩ ግንኙነት ለመፍጠር የሚሉ ደግሞ ሰዎች ተመራማሪዎች አሉ። ግምሾቹ ደግሞ እንደ አኑናኪ የተፈጥሮ ሀብትን ፍለጋ ወይም በሰዎች ላይ ሙከራና ጥናት ለማድረግ የሚሉ ሀሳቦችንም ደግሞ የሚያነሱ አሉ። ምን ልንል እንችላለን? እንግዲህ ጥናት ነው ጥናት ነው እና እሺ ይምጡ ነው። ለምሳሌ በቅኝ ግዛትና የተፈጥሮ ሀብትን ፈልገው ከመጡ ምን አይነት አማራጭ መውሰድ ይገባል ነው። ወታደራዊ እርምጃ ነው ወይ ነው እንግዲህ ይሄ ራሱ አለም ይነጋገርበታል ክቡራን ተመልካቾቻችን የፕላኔቱ መከላከያ ብርጌድ አለ ይባላል በውጪዎቹ ያናቅም እንጂ እና ቢመጡ ምን አይነት እርምጃ ይወሰድባቸው እነዚህ ፍጡራን ወታደራዊ እርምጃ ኒውክሊየርንም ጭምር እስከ መጠቀም የሚያደርስ ነው የሚባሉ ለምሳሌ ማርሳታክ ፊልም ላይ ካያችሁ በቃ በጠበጡ ብዙ ነገር አወደሙ በጨረሻ ላይ የአሜሪካ ሴኔት ተሰብስቦ የአሜሪካው ፕሬዚዳንት የኒኩለር መሳሪያውን በተን ጫን ሲያደርገው ኒኩለሩ ሄደ ወደ እነሱ መንኮራኩር። እዛ ያሉት ኤሊያኖች ግን በቀላሉ አከሸፉት፣ ያን ትልቁ ኒኩለር። ይህን ሙቪውን ያያችሁ ሁሉ የምታቁት አንድ እውነታ ነው። እና ይገርመኛል። እና እስከ ኒኩለር የጦር መሳሪያ ድረስ ለመጠቀም ዝግጁ ናቶ የአለም የሚለው ራሱ በጣም በጣም ከባዱ ነገር ነው እና እሺ፣ የወታደራዊ እርምጃ ቢታሰብ ጦርነቱ መሬት ላይ እንደሚካሄደው ወታደራዊ ጄኔራሎች፣ መኮንኖች የሚወስኑት ነው ወይ? አይደለም ነው አሁንና። ስለዚህ ይሄ ጦርነት ከተነሳ ነው የሚሉት ነው አጥኞቹ ናቸው ነው አይደለውም። ባዮሎጂስቶች መሳተፍ አለባቸው፣ ሳይኮሎጂስቶች መሳተፍ አለባቸው፣ ጠፈርተኞች ወይም አስትሮፊዚስቶች መሳተፍ አለባቸው። ማለትም በማማከር ደረጃ የሚል ሀሳብ ነው ያለው እና አንዳንዶቹ ደግሞ አውሬ አይነት ሊሆኑ ይችላሉ። ልክ ጀስት እንደ እስክንድር እንዳያቸው ብረቱን እንደ እንጀራ የሚያላምጡ ሰቱ እንደ የሚጠጡ አይነት ሊሆኑ ይችላሉ፣ የአውሬነት ባህሪ ያላቸው ሆን ይችላሉ የሚሉ ሳቢዎች አሉ። ደግሞ አንዳንዶቹ ኖ ኖ ኖ ኖ፣ በጎ ብናስብ ይላሉ። ለምሳሌ ጦርነትን፣ ዘረኝነትን መሳሰሉትን በቴክኖሎጂ እና ንቃተ ህሊና በሚያሳድግ በነሱ ቴክኖሎጂ ሊያሳዩንስ ቢሆን ምንድን ነው ከነሱ የምንወስደው ልምድ የሚሉም ደግሞ ሰዎች ደግሞ አልጠፉም። እና ይሄ በጣም በጣም ከባድ ነው እና የሚጠቀሙት ምንድን ነው? መሳሪያቸው ምንድን ነው? የኢነርጂያቸው ምንጭ ምንድን ነው? የት ላይ ነው የሚኖሩት? ከመጡስ ምን አይነት መሳሪያ ነው ያላቸው የሚለውም በተለይ የሚናገሩ አሉ። በዚህ ላይ ደግሞ በቴዎሎጂ አለም ያሉ በተለይ ዮሐንስ ራእይን የሚተረጉሙ ሰፊ ነገርን ያቀርባሉ። ከዛ ላይ ተነስተው ከዛ ላይ ተነስተው በተለይ ኢዮኤል ሁለት ላይ ያሉት እነዛ ፍጡራን ሲወጡ በተለይ ማህተሙ ሲከፈት ከኤፍራጥስ እንዲሚወጡት አይነቶቹ ሲመጡ ምን ማድረግ ይገባል የሚለውን ራሱ ራሱን ችሎ አንድ ምርምር አለ። ክቡራን ተመልካቾቻችን በጣም ብዙ አስተያየቶችን እየተመለከትኩ ነው። በጣም ይሄ ነገር አስገራሚ ነገር ስለሆነ ነው። ምንም ማድረግ አይቻልም። እንግዲህ ጥያቄዎቻችሁን መልስ ለመመለስ በተቻለኛ አቅም እኖራለሁ እሞክራለሁ። ሌላው በጣም አሳሳቢ ጥያቄ ቢመጡ ማን ነው የሚያወራቸው? እነሱ ከማንጋ ነው? ማን ነው ፕላኔቷን ወክሎ የሚያወራቸው? ማን ነው ነው? ኦኬ፣ ኃያላን ሀገራት ናቸው የሚያወሯቸው? እሺ፣ የተባበሩት መንግስታት ናቸው የሚያወሯቸው የሃይማኖት አባቶች ናቸው የሚያወራቸው? መልሱ ራሱ እስከሆነ በትክክል አልተመለሰም፣ እና ወይስ ሁሉም ሀገራት አንድ ሰው ሊወክሉ ይችላሉ? ይሄም ምንም ምንም አይነት መልስ የለውም እና ምንድን ነው ማን ነው ራሱ ይሄን ነገር ሊያደርግ? ይሄም ምንም መልስ ያጣ ጉዳይ ነው። እሺ እናወራ እንኳን ቢባል ማለት ነው ቋንቋቸውን እናውቀዋለን ነው? ራሱ አንድ ነገር ነው ቋንቋቸው ይታወቃል። ምክንያቱም ረቀቅ ያለ ነገር ሰው ከማይረዳው ውጭ ሊያወሩ ቢችሉ፣ ስለዚህ በኮምፒውተር የታገዘ አተረጓጎም ያስፈልጋልና ፕሮግራመሮች፣ የኮምፒውተር ፕሮግራመሮች ሊያስፈልጉ ይችላል። አንድ ሳቢ ደግሞ በዚህ ጥናት ውስጥ ያሉ ሰዎች የሚያቀርቡት ነገር አለ። ሌላው እሺ፣ ለምሳሌ እንደኛ መግባባት፣ መናገር፣ ማዳመጥ የሚለውን ነገር በስሜት ማየት ማሽተት፣ መድመጥ የሚለው በስሜት ሕዋሳታቸው ባይሆን ለምሳሌ የድምፅ ሞገዶችን በመጠቀም የሚያስችል ተፈጥሮ ቢኖሯቸውስ ስ እንደ ሌሊት ወፍ ማለት ነው። የሌሊት ወፍ ዓይን የላትም ይባላል። ግን እነዚህን ዌቮችን በመከተል እንደምታውቀው የድምፅ ሞገዶችን በመጠቀምስ ቢሆን የሚል አንድ በጣም በጣም አስገራሚ ነገሮች አሉ እና በተለይ ደግሞ ሞልተ እንዳረጋገጠችው ኤሊያኖች የሚግባቡበት ምስሎችን ሀሳባዊ ስሜቶችን በማቀናጀት ነው ብላ ነው እንግዲህ ተመራማሪት ያቀረበችው። ስለዚህ በጣም አጨቃጫቂና አነጋጋሪ ሆኗል። ለማንኛውም ግን ወረሃ ሰኔ ላይ በሚቀርበው ሪፖርት ብዙ ነገሮችን የምናዳምጥ ይሆናል ብዬ አስባለሁ። በተለይ ደግሞ የአይምሮ ቴሌፓቲ አሰራርን በመጠቀም ስሜታቸውን እና ሀሳባቸውን ያካፍላሉ እንደማለት ነው የእሷ ጥናት። እና እንግዲህ በዛም ሆነ በዚህ ግን ሕጎች ረቀዋል። የአሜሪካ ሕግ ምዕራፍ 14 1211 ላይ ከኤልያኖች ጋራ ግንኙነት መፍጠርም ከነሱ ጋር መነጋገርም የተከለከለ ነው ይላል። እነሱ ስግ እስከ ማርቀቅ ደርሰዋል ማለት ነው። ይሄ ደግሞ በጣም በጣም አስገራሚ ነገር ነው። አስገራሚ ነገር ነው ግን ምርምሩ እስካሁን ድረስ የቆየ እየሄደ አለም ምርምር፣ ጥናት እስካሁን አላረፈችም። በተለይ ሴቲ ተብሎ የተሰየመው ሬዲዮ ቴሌስኮፕ ከመሬት ውጭ ያለ ስልጣኔን ፍለጋ ማለት ነው። ራሱ ሴቲ የሬድዮ ቴሌስኮፕ ነው እና ስለ ኤልያኖች ለማጥናት የሬዲዮ መልእክት ቢልክም በቴሌስኮፖች አማካይነት ይደርሰዋል ተብሎ ብዙ ሙከራ ተደረገ ባይሳካም፣ ግን በጣም በ1977 ዓ ም ላይ የሆነ ድምፅ በሴቲ ቴሌስኮፕ ላይ ገባ ይባላል። እና እና አቅጣጫው ወዴት አቅጣጫ ነው ሲባል ሳጁታሪስ ወይም በእኛ ጥንታዊ መጽሐፍ ቀውስ በሚባለው ህብረ ኮከብ ውስጥ ካሉት አቅጣጫ ነው ድምፁ የመጣው ነው የሚባለው እና እና የኤሊየኖች መልእክት ነው ወይስ አይደለም? የሚል ብዙ ተነግሮ የእነሱ መልእክት ነው ብለው በዘርፍ ውስጥ ያሉ አጥኞች ይጽፈዋል። እና ይሄን ይሄ የውጭዎቹን ጥናት አይቼ መሪራ ሳማን በላይ ሰረገላት ታቦር ጆር በሚለው መጽሐፋቸው ገጽ 63 ላይ ደግሞ ተመሳሳይ ነገር ተመልክቻለሁ። ምክንያቱም የቀውስ ብረ ኮከብ ውስጥ የሚኖሩ በተለይ ካል ፍጡራን እንዳሉ ጠቅሰው ተፈጥሯቸውም እሳቸው ከእሳትና ከነፋስ ያደርጓቸዋል እንግዲህ እሳትነት ባህሪያ ያላቸውና እስከ ቶማሲያ ፀሐይ ድረስ መጠጋት እንደሚችሉና መወርወር እንደሚችሉ ጭምር ጽፈዋል። እና ሳይንቲስቶችም አላረፉም። የተለያዩ ጊዜ ሬዲዮ መልእክቶችን ወደ ውሃ ይልካሉ። እስካሁን ግን ብዙ ብዙ ብዙ ነገሮች ቢሞከሩም አጥጋቢ ነገር ግን እስካሁን አልተገኘም። እና ይሄም ራሱን የቻለ አንድ አለማችንን እስካሁን እያነጋገረ ያለ ነው። አንዳንድ ጊዜ ድምፆች መጡ ይባላል። ይሄ ነገር እስካሁን እስካሁን የቆየ ነገር እስካሁን ድረስ የተፈታ ነገር አይደለም እና አለማችን በዚህ ምርምር ውስጥ ናት። ክቡራንና ክቡራት፣ እንግዲህ እየተመለከታችሁ ናችሁ። በጣም ትንሽ ረቀቅ ያለ ነገር ነው። ዛሬ ስለ ማይታወቁ በራሪ አካላት ወይም ዩኤፎ ወይም ስለ ካለ ፍጥረት ስለ ባህርያቸው ያነሳውት እንግዲህ ይሄ ጥናት የእኔ ጥናት አይደለም። በባህር ማዶ የተጠናው፣ በሀገራችን ሊቃውንት ደግሞ ቅድም በጠቀስኩት መጽሐፍት ላይ ተጻፈ ነው። አንድሮሜዳ ላይ በስፋት ተጽፏል። እዛ ላይ ያነቡ